ቆንጆዎቹ ደራሲ ሠርቅ ዳንኤል። መኪና ውስጥ እንደገቡ ርብቃ ዙራ አፈጠጠችበት። ቀንዷን አሹላ፣ አትዋሽኝ ናትናኤል፣ ምን አድርገን የታሰርከው? ድንገት በንዴት እየተንቀጠቀጠች ገጠመችው። የመጥሪያ ወረቀቱን ዘረጋላትና የመኪናውን ሞተር አስነሳ። ናትናኤል፣ እውነቱን ንገረኝ። ጎፈሯ ቆመ። ርብቃ፣ በቃ ይሄው ነው። መብራት ጣስኩ። ትራፊክ ፖሊሱ ተከታትሎ ያዘኝ። መንጃ ፍቃድ ጠየቀኝ፣ የለኝ። ጣቢያ ወሰደኝ። መታወቂያ ወረቀት ጠየቁኝ፣ አልያዝኩም። አንድ ክፍል አስገብተው ዘጉብኝ። አውሬዎች። ጥፋቱ በሙሉ የኔ ነው፣ ርብቃ። መኪናዋን ሰርቄም ሊሆን ይችል ነበር። ሰውና ሌባ መለየት አይችሉም። ጮችበት ናትናኤል ለመጀመሪያ ጊዜ ሳቀ። ርብቃ ቃል ሌባም እኮ ሰው ነው፣ ረከሰ እንጂ። እነሱስ ሺ ያብሽቅ። ለምንድን ነው በሌሊት የጠራ ማ አብርሃም ነዋ አብርሃም። ናትናኤል አፍታ ዝም አለ። አብርሃም ለምንድን ነው በሌሊት የጠራው? ለምን አቆምክ? አለች ርብቃ። ናትናኤል መኪናውን ዋቢ ሸበሌ ሆቴል ስር ሲያቆም መጣው ስልክ ደውዬ ተጨማሪ ጥያቄ ለመጠየቅ ጊዜ ሳይሰጣት የመኪናውን በር ከፍቶ ወረደ። አብርሃም ለምን ደወለ? ለምን ነበር አፍሪካ ሆቴል ድረስ በዛ በሌሊት እንዲመጣ የነገረው? ናትናኤል ወደ ቀዩ የህዝብ ስልክ አመራ። የስልኩን እጀታ አንስቶ ጆሮው ላይ ደገነው። የአብርሃምን ቁጥር ደወለ። ተይዟል። ደግሞ ሞከረ። ሀሎ፣ ሃሎ እባኮት አብርሃም ይኖር ይሆን? የሉም አለው የሴት ድምጽ። ስራ ነው ሄደው። አይ አመነታችበት። ባክሽ ካለ ናትና ኤል በይልኝ። አይ አደጋ ደርሶባቸዋል ብለው ደውለው እትያሁን ወጡ ወደ ሐኪም ቤት የት ማ ናትናኤል በጦር እንደተወጋ ደነገጠ። እትዬ ማን ነው አደጋ የደረሰበት ምስራቅ ነች ጋሼ አብርሃም አዎ የት ነው ያለው ማለቴ? ተምታታበት። ጥቁር አንበሳ ሆስፒታል መሰለኝ አሉት። ናትናኤል ስልኩን ዘግቶ እየሮጠ ወደ መኪናው ተመለሰ። ምን ሆንክ? አለች ርብቃ ሁኔታውን ስታይ ተደናግጣ አደጋ አጋጥሞት ነው እኔኮ ማታውን ተሰምቶኛል አለ የመኪናውን በር ዘግቶ ሞተሩን እያንጫረረ ማን ነው አብርሃም ነው አዎ አለ የመኪናውን ጎማ አንሳጦ መንገድ ውስጥ እየገባ ቀስ በላት ናይል እንጋጫለን አለች ርብቃ በቀኝ እጇ የመኪናውን ኪስ ወጥራ ይዛ አብርሃም በውድቅት ለምን ጠራው? አደጋ ደርሶበት አደጋ ደርሶበት ቢሆን ያን የሆኑ ይነግረው ነበር። አይደለም አደጋ ደርሶበት ሊሆን አይችልም። እርግጥ ድምጹ ትክክል አልነበረም፣ አለቅጥ ጎርንኖ ነበር። ቢሆንም አደጋ ያጋጠመው ሰው አይነት አልነበረም። አደጋ ሊሆን አይችልም። ከደወለለት በኋላ መሆን አለበት አደጋው የደረሰው። ግን ናትናኤል ቅንድቦቹን እየቋጠረ እየፈታ ከራሱ ጋር ተከራከረ። ከሆስፒታሉ የውጭ በር እንደ ደረሱ ናትናኤል የመኪናውን በር ከፍቶ ከመውረዱ በፊት ፊቱን ወደ ርብቃ መለሰና እዚሁ ጠብቂ አላት። እየተቻኮለ ደፋ ደፋ እያለ ወደ ሆስፒታሉ በር አመራ። ወዴት ነው? በተጀባቦነው ጋቢ ላይ ወፍራም ካኪ ካፖርት የደረበው የሆስፒታሉ ዘበኛ ጠየቀው። ወንድሜ አደጋ ደርሶበት በስልክ ተጠርቼ ነው። በድንጋጤ አመድ የመሰለውን የናትናኤልን ገጽታ ሲመለከት የሆስፒታሉ በረኛ በሩን ከፈተ። ና አስገባው፣ ራመድ ራመድ እያለ ወደ ሆስፒታሉ ህንጻ መራ። ከፊት ለፊቱ የምትመጣ ነርስ አጠገብ ሲደርስ ቆም አለ። እባክሽኔት አደጋ የደረሰበት ሰው ነበር፣ በስልክ ተጠርቼ ነው። የታገኘዋለሁ? ያው ለህ ቀጥታ ሂድና ያ በረንዳ ይታያል። በዚያ በኩል ግባ። ቀጠለ ደፋ ደፋ እያለ ነርሷ ያመለከተችው በርጋ ሲደርስ ወደ ውስጥ ገባ። ባዶ መተላለፊያ ወደፊት ቀጠለ። ከጠረጴዛ ኋላ የተቀመጠች ሌላ ነርስ ሲመለከት ጥፍ ብሎ ወደ እሷ ምራ። ሰላም፣ እባክሽ አደጋ የደረሰበት ሰው። ማን ይባላል? አለች አቋርጠው። አብርሃም አያሊሁ አብርሃም አያሊሁ ያውል ቀጥታ ሂድና ወደ ግራ ታጠፍ በዚያ ጋ ሰውየው በወጣበት በር በኩል ቀጠለ ደፋ ደፋ እያለ ነርሷ ያመለከተችውን በር ከፍቶ ሲገባ በመጀመሪያ የተመለከተው የአብርሃምን እጮኛ ነበር ምስራቅ ስታየው ከተቀመጠችበት ዘላ ተነሳች ያውና አለች ሊይዟት የሚታገሉትን አባቷን መንጭቃ ወደ ናትናኤል እየቀረበች ምንድን ነው ምንድን ነው ምንድን ነው ነገሩ ጮኸችበት። ማነው ማነው፣ ማን ነው እንዲህ ያደረገው? ፊቷ በእንባ ረስርሷል፣ ጸጉሯ ተንጨባሯል፣ ሰውነቷ ይቋጠራል ይፈታል። ናትናኤል ከገባበት በር ሳይርቅ በድንጋጤ ደንዝዞ ቆመ። የሚለው የሚናገረው፣ የሚያደርገው ተማታበት። አባቷ ከኋላዋ ተከትለው መጥተው ክንዷን ይዘው እየታገሉ እየጎተቱ መልሰው ከነበረችበት ወንበር ላይ አስቀመጧትና ጭንቅላቷን ትከሻቸው ላይ አስደግፈው ጉንጯን፣ ጭንቅላቷን እየደባበሱ ማባበላቸውን ቀጠሉ። ናትናኤል ግራ ተጋብቶ ቆፍረው እንደ ቀበሩት አጣና፣ መተላለፊያው መሀል ተገትሮ ቀረ። በክፍሉ ውስጥ ያሉ ሰዎች ሁሉ በእሱ ላይ እያፈጠጡ መሰለው። ሁሉም የአብርሃምን እጮኛ ተከትለው የመጡ መሆናቸውን ተረዳ። ማን ነው እንዲህ ያደረገው? አብራችሁ ነበራችሁ ናትናኤል ዞር ብሎ ተመለከተ ጠና ያሉ ሰው ናቸው ጺማቸውና ከጆሮዎቻቸው በላይ ያለው ቡፍ ያለ ቀሪ ጸጉር ነጥቷል ምንድን ነው ምንድን ነው የሆነው አብራም አለ ናትናኤል መልሰው እሱኑ ሲጠይቁት ግራ ገብቶት አንተ አይደለህም እንዴ ጓደኛው አሉ ሰውየው። ለአንድ አፍታ ዞር ብለው ምስራቅን አየት አድርገው ድጋሜ ፊታቸውን ወደ ናትናኤል እየመለሱ ከጓደኛው ጋር ጠዋት እንደ ወጣ ነው፣ እንዲሆነው ነው እኮ ያለችን። ትላንት ማታ በሁለት ሰዓት ተኩል ነው ፖሊሶች ያገኙት ካዛንችስ። ማ እኔ እሱ ነው እኮ ደውሎ የጠራኝ። ድንገት ብልጭ አለለት ካዛንችስ፣ ትላንት ለሶስት ሩብ ጉዳይ ስልክ ደውሎ የጠራው የአብርሃም ድምፅ አልነበረም። ያ ጎርናና ድምፅ የአብርሃም አልነበረም። ናትናኤል አፉ ደረቀበት። አብርሃም ያለው የነገረው ታወሰው። ናትናኤል በእሳት እየተጫወትን ነው። ምንትን ያደረጉት? አለ ናትናኤል አጠገቡ የቆሙትን ሰው ክንድ ጨምድዶ። በጥይት ነው የተመታው፣ አሉ ሰውየው በደከመ ድምጽ ጎድተውታል። ናትናኤል ሰውነቱ ተንቀጠቀጠበት። የዚህ ልጅ አምላክ ይጠብቀው እንጂ እሱስ እንዳይሆን ነው አሉ ሰውየው በረጅሙ ተንፍሰው። የት ነው ያለው? ናትናኤል መላ ሰውነቱ ጨው መርጨት የጀመረ ይመስል ተቃጠለ። ሆዱ፣ አፉ፣ መላ ሰውነቱ። ከዚህኛው ክፍል ነው አሉን፣ እንጃ አሉ ሰውየው ናትናኤልን በቆመበት ትተውት ሁለት እጆቻቸውን ከኋላ ከጀርባቸው ላይ አጣምረው አንገታቸውን ደፍተው እየተንጎራደዱ ናትናኤል ሰውየው ወዳመለከቱት በር አመራ። ከበሩ ከመድረሱ በፊት ከውስጥ አንድ ነርስ በሩን ከፍታ ወጣች። የኔት ጠጋ ብሎ ክንዷን ያዛት። በጣም ተጎርቷል ተስፋሉ። ነርሷ ቀና ብላ አየችው። መልስ ግን አልመለሰችለትም። አይኖቿ የሚሉትን የሚናገሩትን ሲያይ ሰውነቱ ተርበተበተ። ባክሽ ሐኪሙን ማየት እፈልጋለሁ ቶሎ በይልኝ። ነርሷ ተመልሳ ወደ ክፍሉ ገባች። ብዙ ሰዓት ቆይ ሐኪሙን ይዛ ተመለሰች። ዶክተር ተስፋ አለሁ። በሚንቀጠቀጥ እጁ የሐኪሙን ክንድ ለቀም አደረገው። አስቸጋሪ ነው ለመናገር አለ አጠር ብሎ መለጥ ያለው ቀጭን ሐኪም ከስራው ላይ ያስጠራውን ሰው ምንነት ለመገመት እየሞከረ ላየው እፈልጋለሁ። ሐኪሙ የሰማውን ማመን የቻለ አይመስልም። ምኑን ታየዋለህ ሕክምና እየተደረገለት እኮ ነው? ዶክተር ናትናኤል ድንገት ራሱን የገዛ መሰለ። እየምናገረውን የምጠይቀውን ነገር አስቸጋሪነት በደንብ እረዳዋለሁ፣ ግን እንዲህ ያደረጉትን ሰዎች ማንነት የማረጋግጠው ሳገኘው ነው። ይቅርታ የኔ ወንድም፣ የኔ ኃላፊነት ሰውየውን ከሞት ማትረፍ ነው። ያጥፊዎቹ መያዝና ለመያዝ አያሳስበኝም። እሱን ግን ያሳስበዋል፣ አለ ናትናኤል፣ ጣቱን በተዘጋው በር ላይ ቀስሮ። አብርሃምን ከሞት ታተርፉትም አታተርፉትም ይሆናል። በዚች ደቂቃ ሊናገራት የሚፈልጋት ነገር አለች። ያንን ካልሰማው ከእሱ በፊት ሌሎች በከንቱ እንደታረዱ ከእሱም በኋላ ሌሎች ይታረዳሉ። ልታነጋግረው አትችልም፣ ማለቴ ሊመልስልህ አይችልም አይኑ ማየት ይበቃኛል ሀኪሙ ትክ ብሎ ተመለከተው ከራሱ ጋር ክርክር የገጠመ መሰለ ዶክተር ደቂቃዎች እያጠፋን ነው እነዚህ ደቂቃዎች ከሁላችን ለሱ ይበልጥ ብርቅ ናቸው ናትናኤል የጨበጠውን የሀኪሙን ክንድ ይበልጥ ጨምድዶ ያዘው ከግማሽ ደቂቃ በላይ አልፈቅድልህም በአይን ብቻ ነው የምታነጋግረው ሊመልስልን መሞከር የለበትም አለ ሀኪሙ በሩን ከፍቶ ወደ ውስጥ አስገባው። በጀርባው ተንጋሏል። ተስፋ ቆርጠው የመጨረሻዎቹን ደቂቃዎች አንድ ባንድ በትዕግስት የሚሸኙ የሚመስሉት አይኖቹ ነጩ ኮርኒስ ላይ ተተክለዋል። ከራስጌው ከተንጠለጠሉት አራት ጠርሙሶች የሚነሱት ቀጫጭን ላስቲክ ቱቦዎች በክንዱና በጆሮ ግንዱ ላይ ከተሰገሰጉት መርፌዎች ጋር ተያይዘዋል። ድምፅ የለም። በስተቀኝ የቆመ አንድ መሳሪያ ብቻ በተወሰነ የጊዜ ልዩነት ይጮኋል። የሚያቃስት ይመስላል። የአብርሃም አይኖች ናትናኤልን ሲያዩ ድንገት ነፍስ የዘሩ መሰሉ። ናትናኤል ጓደኛውን ቁልቁል ተመለከተው። እነሱ ናቸው አለ ናትናኤል እምባውን እየታገለ፣ ጥያቄ ሳይሆን ተራ አረፍተ ነገር በመሰል አነጋገር። ትክ ብለው የሚመለከቱት የጓደኛው የአብርሃም አይኖች አዎ ያሉት መሰለው። ናትናኤል ጉሮሮ በምሬት ሲወጠር ተሰማው። አብርሃም፣ እኔንም እስኪ ገድሉኝ አልተዋቸውም አለ ናትናኤል፣ አይኖቹን የሞላውን ባ የሚያዩን ሁሉ እየሰባበረበት እያወላገደበት። አብርሃም ፈገግ ያለ መሰለው። ድንገት ከተንጋለለበት ለመነሳት ያሰበ ይመስል ከደረቱ ለጠጥ አለና መልሶተው አፉን ከፈተ በጭንቀትና በስቃይ ተነፈሰ ከአልበርት ትና አግኝ ከአልበርትን አለ አብርሃም በለወሳስ ናትናኤል ክንዱን ሲያዝ ተሰማው በቃ አለው ሀኪሙ ክንዱን ይዞ ቆይ ትንሽ ትንሽ አለ ናትናኤል ፊቱን ወደ ሀኪሙ መልሶ አንዴ አንዴ በቃ አለ ሀኪሙ ናትናኤል ሁኔታውን እንዳልተረዳ ሲመለከት ሁለት ክንዶቹን ያዝ አድርጎ፣ በቃ አርፏል። ናትናኤል ፊቱን መንጭቆ ወደ ጓደኛው መለሰው። አብርሃም ፊት ላይ ምንም ለውጥ አይታይም። አሁንም ያየዋል። ሊሆን አይችልም። አልሞትም። ከአልጋው በስተግራ ቁማ የነበረች ነርስ የአብርሃምን ዓይኖች በመዳፏ መለስ ስታደርጋቸው እንደተከደኑ ቀሩ። ሐኪሙ የናትናኤልን ክንድ ያዝ አድርጎ ከክፍሉ አወጣው ናትናኤል በሆስፒታሉ መተላለፊያ ያጋጠመው በደንብ ትዝ አይለውም ብቻ በዚያ የነበሩ ሁሉ ያለቅሱ ይራበሹ እንደ ነበር ያስታውሳል ግን ምንጊዜም የማይረሳው በሩቁ እንደ ህልም የተሰማው ድምፅ አለ የአብርሃም እጮኛ ምስራቅ ሁለት እጆቿን ጭኖቿ ውስጥ ከታ እንደ ሕፃን ልጅ ጉብጥ ብላ እየተንሰቀሰቀች ያወጣችው ድምጽ፣ አንተ ነህ የገደልከው። አንተ ነህ ገዳዩ። አንተ አንተ አንተ። አትነሳ፣ መጣ ቡና ይዤልህ። ተነስታ ወጣች ርብቃ። ናትናኤል ሀሳቡ እየተሰባሰበለት ሲመጣ የሆነው ሁሉ ድጋሜ እየመጣ ፊቱ ላይ ይመላለስ ጀመር። ወይኔ ወይኔ፣ አብርሃም ግን ለምን ለምን ለምን ገደሉት? ምን አደረጋቸው እና ገደሉት? እርሱ ነበር የባቡን ጭራ የረገጠው? አብርሃም ለምን ተነደፈ? እሱ እንዴት ዳነ? እሱን እንዴት ተውት? ለምን ተውት? በሐኪም ቤቱ ደረቅ አልጋ ላይ በጀርባው ተንጋሎ ያየው ጓደኛው በአይነ ህሊናው አፈጠጠበት። ትክ ብለው ሽቅብ የተመለከቱት የአብርሃም አይኖች መጥተው ድቅን አሉበት። ናትናኤል አላልኩም በእሳት እየተጫወትን ነው አላልኩም። የምመክር ነገር ቢኖር ይህን ነገር ማነፍነፍህን ትተህ በሰላም ስራ እንድሰራ ነው። እንደ እሳት እራት መጥፊያን ስታሳድድ ዝም ማለት አልችልም ናቲ ራሴን ለአደጋ ማጋለጥ አልፈልግም። አባት መሆኛ ይደርሰዋል። ልጅ አባት ይፈልጋል ናቲ። ለጥቅምት ሚዜ እንድትሆን ብጠይቅስ? ካልቨርትን አግኝ። ካልቨርትን ካልቨርትን ካልቨርትን። አይኖቹን እየሞላ ከላይ ከላዩ እየዋለለ የሚጎደጎደው እምባው አላቆምልሃለው። ሌላ አስጠን ሊታ ድምፅ ጆሮው ላይ አንቃጨለበት። አንተ ነው የገደልከው፣ አንተ ነው ገዳዩ፣ አንተ ነህ! አንተ የአብርሃም እጮኛ ሁኔታ ታወሰው። እንደ እብድ በግራና በቀኝ ክንድና ክንዷን ይዘዋት ያ ውብ ፊቷ ተንጨባሮ እንደ ሕልም ታየው። ጎንበስ ብላ ስትንሰቀሰቅ ፊቱ ላይ መጣችበት። አይኖቹን ጨመቃቸው። አንተ ነህ፣ አንተ ነህ፣ አንተ ናትናኤል። ከቆመበት አልተንቀሳቀሰም በሆስፒታሉ መተላለፊያ ፍዝዝ ብሎ እንደ ቆመ ቆየ። ከሆስፒታሉ የወጣው ዘግይቶ ነበር። ድንገት ራሱን በረጅሙ መተላለፊያ ብቻውን ቁሞ አገኘው። ከኋላው በር ሲከፈት ተሰማው። ፊቱን መለሰ። ሁለት ነርሶች ከፊትና ከኋላ ሆነው በተሽከርካሪ አልጋ ላይ የተንጋለለውን የጓደኛውን በድን እየጎተቱ ወጡ። ከጫፍ እስከ ጫፍ ነጭ ስስ ጨርቅ አልብሰውታል። በመተላለፊያው እየገፉ ይዘውት ሄዱ። በቆመበት ለመጨረሻ ጊዜ አብርሃምን ተሰናበተው። ናቲ ለጥቅምት ሚዜ እንድትሆን ብጠይቅስ? አጦለውለው ቶሎ ብሎ ነጩን የሆስፒታል ግድግዳ ደገፍ አለና ቆመ። በቀስታ እየተራመደ ከሆስፒታሉ ህንፃ ወጣ። ከአጥሩ በር ሲደርስ የሆስፒታሉ ዘበኛ ለአንድ አፍታ ፊቱን ከተመለከተ በኋላ ከተቀመጠበት ብድግ ብሎ በሩን ከፈተለት። ከአጥር ግቢው ወጣ። መንገዱን ሊሻገር ሲል ድጋሜ የሚያዩ ሁሉ ብዥ አለበት። ቶሎ ብሎ መንገድ ጥግ ይዛ የቆመች ነጭ ሲትሮይን ላይ ደገፍ አለ። መኪናውን የት ነበር ያቆማት? ሩቅ ትሆን አይደለችም። ካልቨርትን አግኝ፣ ካልቨርትን ከዚያ በኋላ የሆነው ጭጋ ጉኖ ነው የሚታየው ብቻ። ርብቃ ደግፋ መኪና ውስጥ ስታስገባው እንደ ሕልም ትዝ ይለዋል። ቀና ብለህ ብትቀመጥ አይሻልም። ትራሱን ከጀርባው አስገባችለት። አልጋው ላይ ተቀምጣ እፍፍ እያለች ማንኪያውን ወደ አፉ አስጠጋችለት። በደመ ነፍስ አፉን ከፈተ። ሾርባ አፉ ውስጥ ቀፈፈው። ወይኔ አብርሃም በቃኝ አላት። ማንኪያ የያዘውን እጇን በእጁ እየገፋ እናቲ ምን መሆን ነው? ራስን ተቆጣጠሩ እንጂ በቃኝ አልኩሽ በቃኝ። እሺ በኋላ ራትን ትበላለህ። ይህን ጠጣውን። ቀመሰው ወተት አፉ ላይ ተንቀዋለለበት ቢሆንም ሊያስቸግራት አልፈለገም። መልሶ ፉት አለው በቃ እናትዬ ጨከን ማለት ነው ያለብህ። ናትናኤል አንተ ተጽናንተ ቤተሰቦቹን ማጽናናት ነው ያለብህ አለች ርብቃ ትራሱን ከጀርባ እያስተካከለችለት። ቤተሰቦቹ አንተ ነህ ገዳዩ፣ አንተ ነህ አንተ። ወተት የያዘውን ብርጭቆ አቀበላትና በሁለት እጆቹ ጆሮዎቹን ጥርቅም አድርጎ የያዛቸው የበሩ ደወል ሲጮህ ከተኛበት በርግጎ ተነሳ። ከአልጋው ላይ የተበታተኑትን እርቃናቸውን ያሉ የሴቶች ፎቶግራፎች የያዙ መጽሔቶችን ሰብሰብ አድርጎ ቁም ሳጥኑን ከፈተና ወደ ውስጥ ወረወራቸው። የጠዋት ልብሱንና ጫማውን አጠለቀና ነጥብ ሀያ ሁለት ብሬታ ሽጉጡን ከራስጌ አንስቶ ከመኝታ ቤቱ ወጣ። የበሩ ደወል ድጋሜ ሲያንባርቅ ሰዓቱን ተመለከተ። ከጠዋቱ አንድ ሰዓት ከሃያ። ሽጉጡን በጠዋት ልብሱ የግራ ኪስ ውስጥ እንደከተተ የበሩን ሰንሰለት ሳይነቅል በሩን በቀጭኑ ከፍቶ ተመለከተ። አሃሩን በሩን ዘጋና ሰንሰለቱን ነቅሎ ቁልፉን ከፍቶ በሩን በረገደው። ምኑንሃል አለ አመድ የመሰለውን የአሃሮንን ፊት ሲመለከት መንገድ ለቆ እያስገባው አሁንም ተቀደምን አለ አሃሮን በብስጭት ፋረልን አልፎ ሄዶ በአንደኛው የሳሎን ሶፋ ላይ ዘፍ እያለ ምንድነው ነገሩ ፋረል በሩን ቆልፎ ባለበት ፊቱን መልሶ አሃሮን ላይ አፈጠጠ ገደሉት ማንን አብርሃምን ፋረል በዝምታ ከአህሮን ፊት ለፊት ተቀመጠና በግራኪሱ የያዛትን ብሬት አውጥቶ መሀል ጠረጴዛ ላይ ወርወር አደረጋት። ጥፋቱ እኛ ነው። ሰውየው ስለ ካርቨርት የሚያውቀው ነገር እንዳለ ጠርጥር ያለው። እንዳልኩ ብንመለምለው ኑሮ። እንዳትመለምለው የገፋፋው በበቂ ምክንያት ነው አለ አሃሮን እራሱን በመከላከል አይነት። ለዛውም ሰውየውን እንዲህ በቀላል ልትመለምለው የሚችል አይመስለኝም። እሱ ችግር አይፈጥርም ነበር። ወኪል አመላመር ስማር አስተማሪዎቼ በንቁ አይኖች እንድከታተል የነገሩኝን እያንዳንዱን ነጥብ የሚያሟላ ሰው ነበር። አንደኛ ከፍተኛ የባንክ ዕዳ አለበት፣ አለ ፋረል ጣቶቹን ሁሉ ጨብጦ የአውራ ጣቱን ቀስሮ። ሁለተኛ፣ አለ አመልካች ጣቱን አወጣና፣ አለቆቹ ከፍተኛ ጥላቻ እንዳለው እዚያው ካለው ወኪሌ ተረድቻለሁ። ብቻ ያ ሁሉ ዋጋ የለውም አሁን፣ አለ ድንገት እጁን አወናጭፎ። አሁን ዋናው ጥያቄ ለምን ገደሉት የሚለው ይመስለኛል። አሮን በረጅሙ ተነፈሰ። ለዚህ ምንም ጥርጥር የለኝም። ሰውየው አንድ የደረሰበት ሚስጥር አለ። ወይ ሁላችን የምንፈልገውን ካልቨርት ይዞት የተሰወረውን ሚስጥር ያውቃል፣ አለበለዚያም የካልቨርትን አድራሻ ደርሶበታል። ጥሩ አለ አሮን ፋረልን ወደሚፈልገው መስመር እየመራ ግን ግን እስካሁን ለምን ሳያስወግዱት ቆዩ? ትናንት ማታ ምን አዲስ ነጥብ ተገኘ? ያንን ለመናገር ይከብዳል፣ አለ ፋረል በብስጭት ከተቀመጠበት ተነስቶ ወደ መጠጥ መደርደሪያው እየሄደ በጠዋት ለመጠጣትና ላለመጠጣት ጭንቅላቱ እርስ በርሱ ሲጋጭበት ለአንድ አፍታ ቆም አለና ፊቱን ወደ አህሮን መለሰ። አህሮን፣ አዝናለሁ፣ ግን አሁን ያሰኘኝ ቁጭ ብሎ ማልቀስ ነው። አንዴ ብትወጣልኝ ያንን ነበር የማደርገው። ሰዎቹ ጤነኛ አይመስሉኝም። እያንዳንዱን ፍንጭ ያለ ርኅራኄ የሚገድሉ ከሆነ ብስጭቱን ለጊዜ እናቆየውና ወደ ፍሬ ነገሩ እንመለስ። ትላንት ምን አዲስ ነገር ስላገኙ ይመስላል አብርሃምን የገደሉት፣ አለ አሃሮን። ረጋ ባለመንፈስ አላውቅም፣ አለ ፋረል። ያቀመቀመ ጉንጩን እየፈተገ መጥቶ በወንበሩ ላይ የተቀመጠ ሮበርት፣ እኔ ግን ቀን ከተገናኘው ሰው ጋር በተያያዘ ምክንያት ይመስለኛል ለሞት የበቀው። ምናልባት አብርሃም ለውጭ ጉዳዩ ሰው የሰጠው መረጃ ይኖራል፣ አለበለዚያም እሱ ራሱ ከሰውየው ያገኘው ወደ ወጥመድ የከተተው ምስጢር አለ ያም ሆነ ይህ የሁለቱ መገናኘት ለጊዜው ልንገልጸው ያልቻልነው ሚዛን አናግቷል። እሺ ልክ ነህ እንበል፣ አለ ፋረል እግሮቹን አጣምሮ ወደ ኋላ እየተለጠጠ። ለዚህ ሚዛን መናጋት ምክንያት የሆነው የሁለቱ ግንኙነትና የመረጃ ልውውጥ ከሆነ ይህን ማግኘት የምንችለው ከማን ነው ትላለ? ከውጭ ጉዳዩ ሰው። ጥሩ ግን በሌላ አቅጣጫ ሁኔታውን ስትመለከት ለአብርሃም ሞት ምክንያቱ የሁለቱ ግንኙነት የጋራ ሚስጥራቸው ከሆነ የውጭ ጉዳዩ ሰው ለምን አልተገደለም? ምን ለማለት ነው የፈለግከው? አለ ፋረል ቅንድቦቹን አኮሳትሮ። የውጭ ጉዳዩ ሰው አብርሃም ምን ያህል እንደሚያውቅ ለመመርመር የተላከ ወጥመድ ነው ለማለት ነው። ሊሆን አይችልም አይመስለኝም፣ አለ ፋረል በእርግጠኝነት። አንደኛ የውጭ ጉዳዩ ሰው የመረጃ ሰው ቢሆን አብርሃም ጋር ደውሎ በግልጽ አያወራም። ሁለተኛ ወደ ፖሊስ ጣቢያ ሄዶ ከመኮንኑ ጋር ያደረገው ንግግር ሰውየው ምንም እንደማያውቅ የሚያሳይ ነው። በጣም ግሩም አለ አሃሮን ፈገግ ብሎ። የፈለግኩት ይህን ነው። ሮበርት አሁን አንተ የተናገርከውንና እኔ ያቀረብኩትን ሀሳብ በአንድ ላይ ለመውሰድ ከፈለግን የውጭ ጉዳዩ ሰው ወይም ፍጹም አሳሳች የሆነ አደገኛ የመረጃ ሰው ነው አለ። በለዚያም ፍጹም ምንም የማያውቅ አደገኛ ደደብ ነው ከሚለው ድምዳሜ እንደርሳለን። እና አለ ፋረል የአህሮን አቅጣጫ አልገለጥል ችለው እናማ አንድ ነገር ለማድረግ ፈቃደኛ እስከሆን ድረስ ወይ አውቆ የያዘውን አለበለዚያም ሳያውቅ በይዋነት እጁ የገባውን ከፍተኛ ሚስጥር እጃችን ማስገባት እንችላለን ምንድን ነው ለማድረግ ፈቃደኛ መሆን ያለብን አለ ፋረል አህሮንን አትኩሮ እየተመለከተ አፍኖ ማሰቃየት አለ አህሮን በጨበጠው ቡጢ ጉልበቱን ደልቆ የፈጣሪ አለ በእኔ በኩል የዚህ አይነት ስራ ሊሰሩ የሚችሉ የመስክ ሰዎች ለጊዜው የለኝም፣ አለ ፋረል፣ የቀኝ እጁን አንስቶ የለውበትም ለማለት እንደፈለገ ሁሉ። ከዛም በላይ ለንደን እጄን እንዳረጥብ ለጊዜው ፍቃደኛ አይደለም። ሁሉን ለኔተው፣ አለ አሃሮን ተነስቶ እየቆመ ከአንተ የምፈልገው ነገር በዚህ ሰውዬ ዙሪያ ያሉ ሰዎችን ሁሉ ስልክ እንድጠልፍልኝ ነው። ለጥቂት ቀናት መግቢያና መውጫውን መከተል እፈልጋለሁ። ከዚያ ልክ አገባዋለሁ። ለስልኩ ችግር የለም፣ አለ ፋረል ያንን በጥቂት ሰዓታት ፈጽመዋለሁ በበኩሌ በዙሪያው ያለው የሚቀርቡትን ሰዎች በቋሚ ክትትል እሸፍናችኋለሁ አለ አሃሮን ለመሄድ እየተነሳ እመነኝ ይሄ ሰው ወደ ካልበርት የሚያደርሰን ትኬት ነው ቆንጆዎቹ ደራሲ ሠርቅ ዳንኤል